ጤና ያስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘንድ ቀርበናል። ዜናዎቹን እየመራው የጀንቱ አህመድ አብራችሁ ቆይታ ማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። በሀገር ግንባታ ረገድ የሚዲያና የኮሚኒኬሽን ባለሙያዎች ሚና የጎላ መሆኑን የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በኢትዮጵያ በብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚናና በቀጣይ አቅጣጫ ዙሪያ ከሚዲያ ባለሙያዎች ጋር የውይይት መድረክ ተካሂዷል። አብስራ አስተግድ በዝርዝር ታቀርበዋለች። በሐረሪ ክልል ለሚዲያና ለኮሚኒኬሽን ባለሙያዎች በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚናና ቀጣይ አቅጣጫዎች ዙሪያ ከሚዲያና ኮሚኒኬሽን ባለሙያዎች ጋር የውይይት መድረክ ተካሂዷል። በስልጠና መድረኩ የተገኙት የሐረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት ለሀገራዊ አንድነትና እድገት እንዲሁም የብልጽግና ጉዞን እውን ለማድረግ የሚዲያን ሚና ከፍተኛ መሆኑን ገልጸዋል። ባለፉት የለውጥ አመታት እንደ ሀገርም ሆነ እንደ ክልል መንግስት የሚነሱ ጥያቄዎችን በ መመለስ የብልጽግና ጉዞውን እውን የማድረግ ሂደቶች ውጤት የታየባቸው መሆኑን ተናግረዋል። ለኢትዮጵያ መሻገር ሁሉም ሚዲያ አንድ በመሆን ለአንድ ሀገር መቆም አለበት ሲሉም አስታውቀዋል። ሀገራችን ከአፍሪካ ሀገራት በልማት እንድትጠቀስ ማድረግ የሚቻለው በሚዲያ ስለሆነ የሚዲያውና የኮሚኒኬሽን ባለሙያዎች ትልቅ ኃላፊነት እንዳለባቸውም አክለዋል። እንዲሁም ያሉ ተግዳሮቶችን በማረም በትውልድ ቅብብሎች የብልጽግና ጉዞን እውን ማድረግ የማስቻል ኃላፊነት የሚዲያና ኮሚኒኬሽን ዘርፍ አስተዋጽኦ የጎላ ነው ብለዋል። የሚዲያ አጠቃቀምን በማስተካከልና ሀሰተኛ የሆኑ ሚዲያዎችን በማጋለጥ ሀገራችን ኢትዮጵያ በምታደርገው የለውጡ ጎዳና ማገዝ መቻል አለብን ሲሉም ተናግረዋል። በሚዲያና ኮሚኒኬሽን ውስጥ ያሉ ባለሙያዎችና አመራሮች ያለባቸውን ኃላፊነት በገቡት ቃል መሰረት መወጣት አለባቸውም ብለዋል። ያለንበት ጊዜ ፈታኝ በመሆኑ ባለሙያው ፖሊሲዎችና ስትራቴጂን በመከተል የመንግስትና ህዝብን ፍላጎት ያማከለ ስራ መስራት አለበት ሲሉም ገልጸዋል። ህብረ ብሔራዊነትን በማጠናከር የወንድማማችነትና ህትማማችነትን ማጎልበት እንደሚቻልም አስታውቀዋል። በመድረኩ የውይይት መነሻ ሰነድ ያቀረቡት የሐረሪ ክልል ብዙሃን መገናኛ ኤጀንሲ ስራ አስኪያጅ አቶ ኤልያስ አብዱራህማን ባለፉት የለውጥ አመታት የህዝቡን የለውጥ ጥያቄዎች በማስተጋባት ለውጡን ለማደናቀፍ የነበሩ ፈተናዎችን በማክሸፍ ለውጡን የማጠናከር ስራ መሰራቱን ተናግረዋል። እንዲሁም ሚዲያ ተደራሽነቱ የሰፋ በመሆኑ የሚዲያና ኮሚኒኬሽን ባለሙያዎች ከግል ሀሳብ ገለልተኛ በመሆን መስራት መቻል አለባቸውም ብለዋል። ትክክለኛና እውነታን ያዘሉ መረጃዎች በፍጥነትና በስፋት እንዲሰራጭ መደረግ መቻሉንም ገልጸዋል። በመጨረሻም ተሳታፊዎች የተለያዩ ሀሳቦችና ጥያቄዎች ያነሱ ሲሆን የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ወየሳ ምላሽ ማብራሪያ ሰጥተዋል። በሚኒስትሪ ፈተና የተሻለ ውጤት ለማስመዝገብ ዝግጁ መሆናቸውን ተፈታኝ ተማሪዎች ገለጹ። ለተማሪዎች ውጤት ማማር የቅንጅት ስራ ወሳኝ በመሆኑ ሁሉም ባለድርሻ አካላት የበኩላቸውን ሚና ሊወጡ እንደሚገባ ተገልጿል። ሲሳይዘሪውን ተጨማሪ አለው ቅድመ ዝግጅታችን በተማሪዎች ሞራል በተማሪዎች ሞራልና በአስተማሪዎች እገዛ የተደገፈ ስለሆነ የዘንድሮ ዝግጅታችን ከሌሎች ባቾች እንዲሁም በጣም የተሻለ ነው ማለት እፈልጋለሁ። አሁን ያለንበት ዝግጅት ሁኔታ ሞዴልና በየቀኑ ከምሳ በኋላ ሳይክል ቴስት እየሰራ እንገኛለን። በርካታ ማሻሻዎች የተደረገበትና ካለፉት ሁለት ዓመታት ወዲህ ተግባራዊ የሆነ የሚገኘው አዲሱ የስርዓተ ትምህርት ተማሪዎች ባላቸው አቅምና በሚያደርጉት ጥረት ብቻ ከክፍል ወደ ክፍል እንዲሻገሩ የሚያስችል ስለ ልቦናን ለመፍጠር ፋይዳው የላቀ ስለመሆኑ ይነገራል። ከእነዚህም ማሻሻዎች መካከል የስድስተኛ ና የስምንተኛ ክፍል ሚኒስቴር የምዘና ስርዓት ሲሆን ተማሪዎች በየደረጃው ምዘናዎችን በመውሰድ ቀጣይ ለሚኖርባቸው ሀገር አቀፍ የዩኒቨርሲቲ መግቢያ ምዘና በእውቀትም ሆነ በስነ ልቦና ዝግጁ እንዲሆኑ ያስችላቸዋል። በሐረሪ ክልልም በተለያዩ የትምህርት ቤቶች በመገኘት ያነጋገርናቸው ተማሪዎችና መምህራን እንዲሁም የልዩ ፍላጎት ተማሪዎችን ጨምሮ ጥሩ ዝግጅት እያደረጉ ስለመሆኑ ይናገራሉ። እየተማርን ነው። ያው በቻለው መጠን በትምህርት ቤትም ቢሆን በቤት ውስጥ የተለያዩ የጥናትም ቢሆን ጥያቄዎችን በመስራት እየተዘጋጀን ነው እና አንዶርም እንደመቅረቱ እንደመቅረቱ ምክንያት በደንብ እያጠናና ያለ ነው። የተለያዩ ጊዜያችንን ለጥናት ነው የምንሰጠው። ከምሳ በኋላ እረፍት ሰዓት አፍተርኑ ላይ ብዙም እረፍት ሰዓት አንሰጥም። ከምሳ በኋላ ቶሎ በመመለስ ከሰባት ሰዓት ጀምሮ እስከ ክላስ እስከምንገባባት ሰዓት ባለው ጥናት እናጠናለን። ሁለት ሺህ አስራ ሰባት ዓመተ ምህረት የስድስተኛና የስምንተኛ ክፍልን ውጤት ወይም ደግሞ የፈተናን ውጤት ለማሳመር ከወዲሁ የተለያዩ ዝግጅቶችን እያደረገ ነው። ቅድመ ዝግጅት በደንብ አድርገናል። ሚያዚያ ሰላሳ ላይ ሁሉንም ትምህርት ፖርሽን ከበር አድርገናል። አጠቃላይ ሁሉንም ትምህርት ጨርሰናል። ሶስት ሞዴል ፈተናዎችን በገለልተኛ አካል የወጡ ፈተናዎችን በመፈተን ልጆቻችን ምን ላይ እንዳሉ በመለየት ከላየም በኋላ ዝቅተኛ ውጤት ያመጡ ተማሪዎችን ቅዳሜና እሁድ ቲዩቶሪያል እንሰጣለን እንዲሁም ከሰኞ እስከ ሐሙስ ደግሞ ከ10 ሰዓት እስከ 11 ሰዓት የጥናት ፕሮግራም በማዘጋጀት ተማሪዎቻችንን እየደገፍን እንገኛለን። በ2016 የትምህርት ዘመን በተሰጠው ምዘናም ከፍተኛ ውጤት በማስመዝገብ የዋንጫ ተሸላሚ የነበረው የዩኒቲ አካዳሚ አንዱ ሲሆን ዘንድሮም ውጤቱን ለመድገም ልዩ ዝግጅት እያደረጉ እንደሚገኙም የትምህርት ቤቱ ምክትል ርዕሰ መምህር የሆኑት መምህር አማረ ጸጋዬ እንዲህ ይናገራሉ። ተደጋጋሚ የሆኑ ሞዴሎችን እንሰጣለን፣ የሳይክል ቴስት ፈተናዎችን እንሰጣለን። የተለያዩ መምህራናችን የሚያዘጋጁትን ፈተና እየሰጠን ተማሪም ጥያቄ ምን እንደሆነ ፈተና ምን እንደሆነ ከአሁኑ እንዲገባውና ምንም አይነት አስፈሪ ነገር እንደሌለው የስነ ልቦና ቅድመ ዝግጅት እየሰራ ነው እንገኛለን። በዛም ተማሪዎቻችን ተደጋጋሚ በስልጠናቸው የሞዴል ፈተናዎች አመርቂ ውጤት እያሳዩ ነው። ለሚኒስትሪም ዝግጁ እያደረግን ናቸው እንገኛለን። ጠንካራ የሆነ ማኔጅመንት ካለ ውጤት የማይገኝበት ምክንያት የለም። እንደ አብነት ለመጥቀስ ያህል በ2016 የስምንተኛ ክፍል ውጤት ብናየው ከክልሉ መቶ በመቶ ተማሪዎችን በማሳለፍ አንደኛ በመውጣት ይህ ከጀርባ የምትመለከቱትን ዋንጫ የተሸለመ ሲሆን በስድስተኛ ክፍልም እንዲሁ ደግሞ ይህኛውን የምትመለከቱትን ዋንጫ ከክልሉ ትምህርት ቢሮና ከክልሉ ፕሬዚዳንት እጅ የተረከብን መሆኑን ለመግለጽ እፈልጋለሁ። የሽመቤት እንዲሁም የኤስኦኤስ አንደኛ ደረጃ ትምህርት ቤቶች ርዕሰ መምህራንና መምህራን በበኩላቸው ተማሪዎችን በክፍል ውስጥ ከማስተማር በዘለለ በእውቀትና በስነ ልቦና ዝግጁ እንዲሆኑ የማድረግ ስራዎችም እየተሰሩ እንደሚገኝ ነግረውናል። ተማሪዎቻችን በስነ ልቦና የተዘጋጁ እንዲሆኑ የስነ ልቦና ባለሙያ በመጋበዝ ለተማሪዎቻችን በተለያዩ ጊዜ ወደ ሶስት ጊዜ ስልጠናዎች እንዲሰጣቸው አድርገናል። አእምሯቸውን ዝግጁ አድርገው ትምህርታቸውን በአግባቡ እንዲማሩ ስልጠናዎች እንዲወስዱ አድርገናል። እንደሚታወቀው ፈተና ላይ ሲገባ አካዳሚ አካዳሚካሊ ብቻ ብቁ ማድረግም ሳይሆን ሰዎችን ወይም ተማሪዎችን በአእምሮ ዝግጅት ማድረግ ስለማያስፈልግ ያንንም በተከታታይ ወይም ደግሞ በጓዳኝ ተማሪዎችን በዚህ በስነ ልቦና ብቁ በማድረግ ከወዲሁ እየሰራ እንገኛለን ማለት ነው። ሁለቱን ክፍሎች ውጤታማ የሚያደርግ እንቅስቃሴ እየተደረገ ነው። ተጨማሪ ማጠናከሪያ ስራ ላይ በአብዛኛው እናተኩራለን። በየጊዜው ደግሞ የልጆቹን ውጤት እየመዘንን እየለየን፣ በተለይ ደግሞ ድጋፍ እርዳታ የሚያስፈልጋቸውን ልጆች ተለይተው አንዳንድ ተጨማሪ ነገር የሚያስፈልጋቸውን ልጆች በማገዝ ላይ እንገኛለን። ከመደበኛ ክፍለ ጊዜ በተጨማሪም መምህራኖቻቸው ድጋፍ እያደረጉላቸው መሆኑን የገለጹት ተማሪዎቹም የሚሰጣቸውን ጥያቄዎችም በጋራ እየተረዳዱ በዝግጅት ላይ እንደሚገኙም ገልጸዋል። ለውጤት ማማር ቁልፉ ሚስጥሩ ጊዜን በአግባቡ መጠቀምና ጠንክሮ መማር መሆኑን የሚናገሩት ተማሪዎችና መምህራኑ በክፍል ውስጥ ሆነ ከክፍል ውጪ መምህራኑ የሚሰጧቸውን ጥያቄዎች በአግባቡ ከሰሩ ውጤት ማምጣት እዳው ገብስ ስለመሆኑም ይናገራሉ። ብሄራዊ የተለያዩ ፈተናዎችን እና ከአዲስ አበባ የመጡና ክልላዊ ፈተናዎችን በመስጠትና እንደ ወርክሽት የሆነ ጥያቄዎችን እየሰራ እንገኛለን። እኛም የከበደንን አስተማሪዎቻችንን እንጠይቃለን። አስተማሪዎቻችንም ለእኛ የተለያዩ ጥያቄዎችን በመስጠትና እኛም በማገዝ ያልገባን በማስረዳት እያገዙን ይገኛሉ። ስናጠና ሁላችንም ግሩፕ አለን። ሁሉም እንደ ትምህርቱ እስኪላቸው ሁሉም እየራሳቸው የሚችሉበት እያንዳንዱ ጎበዝ የሆኑበት ትምህርት አለ። በዛ ትምህርት ሁሉም እየራሱን ሼር ያደርጋል ማለት ነው። ማትስ የሚችል ማትስ ጄኔራል የሚችለው በጋራ ቁጭ ብለን ከሰባት ጀምሮ ጀምረልን ሰዓት ሰብሰብ ብለን እናጠናለ ጓደኞቼ እየገባን ላይብራሪ በጣም ብዙ ጥያቄዎችን እንሰራለን እና ያልገባንን ጥያቄዎች አስተማሪዎችንን እየጣል እየጠየቅን እና ሳይክል ቴስትም ሞዴልም በጥሩ ውጤት እያመጣን ነው። ውጤታማ ለመሆን ሰዓቱን መጠቀም በጊዜ ወይም ሰዓቱን ቁጥቦ መጠቀም አለበት። አስተማሪዎች ሲያስረዱ ማዳመጥ አለበት። ያልገባውን አስተማሪዎቹንና ተማሪዎችን መጠየቅ አለበት። ለተማሪዎች ውጤት ማማር የቅንጅት ስራዎች ወሳኝ በመሆኑ ሁሉም ባለድርሻም የበኩሉን ሊወጣ ይገባል፣ ሲሉም መልእክታቸውን አስተላልፈዋል አንዱ ባለ ድርሻ፣ ተማሪው ነው። ውጤት ወይንም አንድን ስራ ደግሞ ውጤታማ የሚያደርገው በትምህርት ስራ ላይ የሶስት አካላቶች የሶስት ባለ ድርሻ አካላቶች ነው። አንደኛው የማን ነው? የተማሪ ሁለተኛው፣ የትምህርት ቤቱና የወላጅ ነው። ሶስተኛው ደግሞ የክልሉ የትምህርት ቢሮ ነው፣ የትምህርት ዘርፍ ላይ ወሳኝ ሚና ያለው። ስለዚህ ውጤታማነት የሚመጣው በእኛ ጥረት ብቻ አይደለም ማለት ነው። የትምህርት ውጤት በአንድ በትምህርት ቤት ብቻ የሚመጣ አይደለም። ሁሉም ባለ ድርሻ በጋራ በመረባረብ በመስራት የሚመጣ ነው። ይሄ ምንድን ነው ዘንድሮ የሐረሪ ትምህርት ቢሮ እኛን እየደገፈ ባለሙያዎችን ትምህርት ቤት ድረስ በመመደብ አብረውን በጋራ እየሰሩ ነው ያሉት። በክልሉ በሆቴልና ቱሪዝም ዘርፍ ለሚሰማሩ ባለሀብቶች ልዩ ድጋፍ እንደሚደረግ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በሐረር ከተማ የሚገኘው ራስ ሆቴል ዘመናዊ የሆነ የሲኒማ አዳራሽ አስመርቀዋል። ይርነቃቸው ጌታቸው ተጨማሪ አለው። በሐረር ከተማ የሚገኘው ራስ ሆቴል ዘመናዊ የሆነ የሲኒማ አዳራሽ አስመርቋል። በምርቃት መርሃ ግብሩ ላይ የሐረሪ ክልል አመራሮችን ጨምሮ ጥሪ ተደረገላቸው እንግዶች በተገኙበት የዘመናዊ የሲኒማ አዳራሹ ተመርቋል። በመድረኩ የተገኙት የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ እንደገለጹት ሀረር ቀደምት የባህል፣ የስልጣኔ፣ የመቻቻልና የአብሮነት ማሳያ በመሆኗ በዩኔስኮ እንድትመዘገብ አስችሏታል ሲሉ ገልጿል። አሁን ላይ የተሰሩ ባሉ ስራዎች ሀረር የማንሰራራት ዘመን ላይ ትገኛለች ያሉት ኃላፊው በክልሉ የእድገትና የለውጥ ጉዞ ውስጥ የባለሀብቶች ሚና ከፍተኛ መሆኑን ጠቅሷል። በክልሉ በሆቴል ኢንቨስትመንት ዘርፍ ለሚሰማሩ ባለሀብቶች ልዩ ድጋፍ እየተደረገ መሆኑንም ጠቁመዋል።

የሀረሪ ክልል ባህል ቅርስና ቱሪዝም ቢሮ የቱሪዝም ዘርፍ ዳይሬክተር የሆኑት አቶ ሳሚ አብዱላዚስ በበኩላቸው ሀረር የቱሪዝም መዳረሻ ስፍራ እንደመሆኗ መጠን ደረጃውን የጠበቀ ሁለገብ አገልግሎት ሰጪ ተቋማት ሊኖሩ ይገባል ብለዋል። በዚህ ረገድ በተለይ የሆቴል እጥረት ችግርን ለማቃለል ጃምቦ ኤምፔክስ ኃላፊነቱ የተወሰነ የግል ማህበር በክልሉ በሆቴል ዘርፍ እያበረከተ ያለው አስተዋጽኦ የሚበረታታ ነው ሲሉ ተናግሯል።

ጃምቦ ግሩፕ ዋና ስራ አስፈጻሚ ኢንጂነር ደበበ ሰይፉ ሐረር ዋነኛ የቱሪዝም መዳረሻ መሆኗን ገልጸው በክልሉ የሚስተዋለውን የሆቴል እጥረት ለመቅረፍ ድርጅቱ በክልሉ የተለያዩ ማህበራዊ ጉዳዮች ላይ እየተሳተፈ እንደሚገኝ አስታውቀው በቀጣይም በተለያዩ የኢንቨስትመንት ዘርፎች ለመሰማራት ዝግጁ መሆናቸውን አረጋግጠዋል። አንደኛው የተመረቀው ከሆቴሉ ጋር ተጓዳኝ አገልግሎት የሚሰጥ ዘመናዊ የሁለገባ አዳራሽ በተለይም በሲኒማ፣ በሙዚቃ፣ በቲያትር ላይ ደረጃውን በጠበቀ መልኩ አገልግሎት ሊሰጥ የሚችል እና የጌም ዞን እና የአሚውዝመንት ሴንተር ደግሞ ለወጣቶች ለህፃናት፣ የመጨዋቻ የመደስቻ ቦታ ሊሆን የሚችል እነዚህ ሁለት አገልግሎቶች ቀድመው ስላለቁ የነሱን ስራ ለማስጀመር የምናካሄደው ፕሮግራም ነው። ሲኒማ ቤቱ ዘርፈ ብዙ ጥቅም አለው። ሀረር ከተማ ላይ ወጣቶች ህፃናት፣ ሊዝናኑበት ጊዜ ሊያሳልፉበት የሚችሉ አዋቂዎችም እንደዛው ደረጃውን በጠበቀ ደረጃ ያልነበሩ አገልግሎቶች ናቸው። የሀረር ራስ ሆቴልን እያስተዳደረ የሚገኘው የጃምቦ ግሩፕ የጃምቦ ኢምፔክስ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ አቶ ዴቪድ እሸቱ እንዳሉት ተቋማቸው ሀረር ላይ ያለውን የሆቴልና ቱሪዝም እድገት ሊያግዝና ሊደግፍ የሚችል ስራ እየሰራ እንደሚገኝ ገልጿል። በተለይ ጃምቦ ኢምፔክስ ኃላፊነቱ የተወሰነ የግል ማህበር የሀረር ራስ ሆቴልን ከተረከበ ከ2002 ዓ ም ጀምሮ ከ800 ሚሊዮን ብር በላይ ወጪ በማድረግ የማስፋፊያ ስራዎችን እየሰራ መሆኑን ገልጿል። ከማስፋፊያ ስራዎቹ መካከልም አንዱ የሆነው ዘመናዊ የሲኒማ አዳራሽና የህፃናት መዝናኛ ስፍራ ተጠቃሽ መሆኑን ጠቅሰው በተለይ ሀረር የበርካታ ጥበበኞች መፈለቂያ ከተማ እንደመሆኗ ተሰጥኦ ያላቸው ወጣቶች እድል እንዲያገኙና አለባሌ ቦታ እንዳይውሉ በማሰብ ዘመናዊ የሲኒማ አዳራሹ ተገንብቶ አገልግሎት መጀመሩን ተናግረዋል። በአሁኑ ጊዜ የማስፋፊያ ፕሮጀክቱ አንዱና ዋነኛ አካል የሆነው ለሲኒማ አገልግሎትና ለሌሎች አገልግሎቶች እንዲሁ ታስበው የተገነባ ሁለገብ ዘመናዊ አዳራሽ ተጠናቆ አገልግሎት መስጠት መጀመሩ የሀረር ከተማ በኮንፈረንስ ቱሪዝም ያላትን አቅም የማሳደግ እና ለከተማችን ነዋሪዎች አማራጭ የመዝናኛ አገልግሎት ለማግኘት ያስችላል። ሆቴላችን ሙሉ ለሙሉ አቅሙ ወደ ስራ ሲገባ በሀረር ከተማ ለሚኖረው የቱሪዝም እና የኮንፈረንስ ቱሪዝም እንቅስቃሴ የሚያደርገው አስተዋጽኦ ከፍተኛ ስለሚሆን የከተማው የሆቴል ኢንዱስትሪ ያለውን ከፍተኛ አገልግሎት ስብራት ለመተገል የበኩሉን አስተዋጽኦ ይኖረዋል ብለን እናምናለን። እስካሁን ለሚደረግልን መንግስታዊና ህዝባዊ እገዛ ትብብር እያመሰገንን በቀጣይ እገዛችሁና ትብብራችሁ ተጠናክሮ እንዲቀጥል በአክብሮት እንጠይቃለን። በሲኒማ አዳራሹ በትላንትናው ዕለት አለው ፊልም ለእይታ የበቃ ሲሆን ሳምንቱም በሙሉም የተለያዩ ፊልሞች ለእይታ እንደሚበቁ ለማወቅ ተችሏል። በሲኒማ አዳራሽ የምረቃ መርሃ ግብሩ ላይ የክልሉ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ክብራን ተመልካቾቻችን ዜናዎቻችን ወደ እናንተ ምርሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች ስናልፍ የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮርደር ልማት በሁሉም አካባቢዎች እየተስፋፋ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ ዜና ሰባተኛው ሀገራዊ ምርጫ ለማካሄድ የዝግጅት ስራዎችን መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መለስ በተከታይነት ታቀርባለች። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር ልማት በሁሉም አካባቢዎች የተስፋፋ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ዛሬ በማዕከላዊ ኢትዮጵያ ክልል ሀላባ ዞን ዌራ ዲጆ ወረዳ ሲንቢጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታን አስጀምረናል ብለዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡ ሲሆን አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር እንደሚያስችሉ ተናግረዋል። በአካባቢው ከሁለት ሺህ ሄክታር መሬት በላይ በመስኖ የበ ቆሎ ምርጥ ዘር ብዜት እንዲሁም የአትክልትና ፍራፍሬ ልማት የተካሄደ እንደሚገኝም ጠቅሰዋል። ሰባተኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎችን መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተ ወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮች አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ለቀጣዩ ምርጫ ግብዓት የሚሆኑ ተሞክሮችንና ሊሻሻሉ በሚገባቸው ጉዳዮች ላይም ከሚመለከታቸው ባለድርሻ አካላት ጋር ውይይት መደረጉን ጠቅሰዋል። ምርጫ ጣቢያዎችን በአግባቡ መለየትና መቋጠር የሚያስችል ስራ እየተሰራ መሆኑን ጠቅሰው በተለያዩ ክልሎች ወደ 120 የሚሆኑ ምርጫ ጣቢያዎችን የማ የማጣራት ስራ መከናወኑንም ተናግረዋል። የምርጫ ጣቢያ አስፈጻሚዎች ፈተና በኦንላይን እንደሚሰጥ የገለጹት ሰብሳቢዋ በምርጫ ወቅት የእያንዳንዱን ባለሙያ እንቅስቃሴ የሚያመለክት ኦፕሬሽናል ማንዋል መዘጋጀቱን ገልጸዋል። የሀገር ውስጥ ተፈናቃዮች መራጭ ብቻ ሳይሆን በእጩነት መሳተፍ የሚችሉበት ጥናት መካሄዱንም አረጋግጠዋል። ከዚህ በፊት እጩዎች በምርጫ ክልል ብቻ ይመዘገቡበት የነበረውን አሰራር በማዕከል በኦንላይን መመዝገብ የሚያስችል መተግበሪያ ለመጀመሪያ ጊዜ ማበልጸግ መቻሉንም አንስተዋል። የኢትዮጵያ ኤሌክትሪክ ኃይል ሁሉም የኃይል ማመንጫ ግድቦች በበጀት ዓመቱ የታቀደውን ኃይል ማመንጨት የሚያስችላቸውን በቂ የውሃ መጠን መያዛቸውን ገልጸዋል። የተቋሙ የህዝብ ግንኙነትና ኮሚኒኬሽን ስራ አስኪያጅ ፍሳ ጌታቸው 14 የውሃ ኃይል ማመንጫ ግድቦች እስከ ሰኔ 30 ቀን 2017 ዓም ድረስ ለማመንጨት የታቀደውን ኃይል ማሳካት የሚያስችል በቂ የውሃ መጠን ይዘዋል። በአሁኑ ወቅትም ግቤ ሶስት በለስ፣ ገናሌ፣ ዳቧ 3፣ ተከዜ፣ ግልገል ግቤ 1፣ ፊንጫ፣ መልካ ዋከና፣ ነሼ፣ ጢስ አባይ፣ ቆቃ እና ሌሎችም ኃይል ማመንጫ የሚያስችላቸውንና መያዝ የሚጠበቅባቸውን ውሃ ኃይል መያዛቸውን አረጋግጠዋል። የኤሌክትሪክ ኃይል ማመንጫ ግድቦቹ ውሃ የመያዝ አቅም ከ74500 እስከ 448 ሚሊዮን ሜትር ኪዩብ መሆኑን ገልጸዋል። በኦሮሚያ ክልል ወደ ውጭ ከተላኩ ምርቶች 837 ሚሊዮን ዶላር ገቢ መገኘቱን የክልሉ የኢንቨስትመንትና ኢንዱስትሪ ቢሮ አስታውቋል። የቢሮው ኃላፊ አቶ አህመድ እድሪስ ኢንቨስትመንት ሀገራዊ ብልጽግናን ለማረጋገጥ ጉልህ ሚና ያለው በመሆኑ የክልሉን እምቅ የኢንቨስትመንት አማራጭ ለማስተዋወቅ ትኩረት ተደርጓል ብለዋል። በክልሉ የኢንቨስትመንት ምህዳሩን ከማስፋት ባለፈ የውጭና የሀገር ውስጥ ባለሀብቶች እንዲሳተፉ አስፈላጊው የፖሊሲና የአሰራር ማሻሻያ መደረጉንም ተናግረዋል። የኢንዱስትሪዎቹ የማምረት አቅም ልኬት 61 በመቶ መድረሱን የገለጹት ፊው በዘርፉ ለ2.5 ሚሊዮን ዜጎች የስራ እድል መፈጠሩንም አንስተዋል። በበጀት ዓመቱ በሁሉም ዘርፎች 187,000 ቶን ምርት ወደ ውጭ ገበያ በመላክ 837 ሚሊዮን ዶላር በላይ ገቢ መገኘቱን አቶ አህመድ ጠቅሰዋል። የኢንቨስትመንት ፍቃድ በመውሰድ መሬት አጥረው ያስቀመጡ ወደ ልማት ያልገቡና የተሰጣቸውን ቦታ ለሌላ ዓላማ በሚያውሉ ባለሀብቶች ላይ ክትትል ተደርጎ ወደ ስራ እንዲገቡ እንደሚደረግም አስገንዝበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።